በወልድ በመንፈስ ቅዱስም ግንቦት 21 በዚህ ችለት አምላክን የለደች የእመቤታችን ቅድስ ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጧ። ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያም የመላእክት ሰራዊት የመላእክት አለቆች በየማረጋቸው ክንፋቸውን ዘርግተው ይቆሙ ነበረ፣ ይጋርዷታልም። ሱራፌልም ማይጠንታቸውን ይዘው ለንግሥናዋ ገናናነት ይሰግዳሉ። በሰግደታቸውም እንዲህ እያሉ ያሰግዱላታል፣ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁን ልኮ ከአንቺ ሰው ሆነ። ሁለተኛ ሰማዕታትን በየማረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ከሰማዕታት ሁሉ በመከታተል መተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻርቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ህፃናትም መጥተው ይሰግዱላታል። በፊቷ እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመራባቸዋል። በሰማይም ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባለንጀራው፣ ቅድስት ድንግል ማርያም እመቤቴ ሆይ ነገሬን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሀረባቸውን ወደ ላይ ይወረውሩታል። የወደደችውም በእጇ ተቀብላ መልሳ ትጥለዋለች። ለበረከትም በየጥቂቱ ይከፈሉታል። እንዲህ አምስት ቀን ሁሉ ክርስቲያንም እስላሞችም ማረማያንም ያዩታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ተባረካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሆነ። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷ ከእኛ ጋር ይኑር፣ ለዘለሙ አሜን። በዚችም ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ሐመረ ኖህ ወደምትባል በቂሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ በጸሎት በጾም በስግደት በሌሊትና በማዕልት በመትጋት የተጋ 67 ዓመት በኖረ ጊዜ የገድሉና የ ትርፋቱ ወሬ በቦታው ሁሉ ተሰማ እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንስራሴት ሰማች ጽድቁንና ቅድስናዋን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑት አላችሁ። እርሱ የሚኖረው በዱር ነው፣ የሴት ገጽ ከቶ አይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባላከስኩት፣ ትምህርቱንም ባፈረስኩት ነበረ። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሄጄ ከኔ ጋር በኃጢአት ብጥረው ምን ትሰጡኛላቸው አለቻቸው። ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿንና ሽቶዎቿን ያዘች። መልካም እጅግ ውብ ነበረች። ፊቷም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና፣ መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ። በውጭ ብተዋት አራዊት ይበራቷል፣ ባስገባት ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት፣ በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶቿን ተቀብታ ወደ እርሱ ገባች። ከእርሱ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሺ፣ መንገድን እስታይ። እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦል እሳት የምትችው ከሆነ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥ እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ አወጣችው። ልቧም ወደ ንሳ ተመለሰ። ልብሷንና ጌጦቿን ከላያ አውጥታ ጣለች። ከእግሩ በታች ሰገደች። ስለ ነፍሷ ድህነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎት ሁሉ ኃላፊ እንደሆነ ያስተምረትና መክራት ልብ አስደረጋትም ጀመረ። እርሷም በጨከነ ልብ ንስሓ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ተጠብቃት ዘንድ እመምኔቷን አደራ አላት። በቀረው እድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምገላም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለታንኳም የእጅ ስራውን የሸጠ ምግቡን ያመጣለት ነበር። ከብዙ ዘመናት በኋላ መርከብ ተሰብራ ሰጠመች አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህር ማዕበል አደረሳት በአያትም ጊዜ ደነገጠ አደነቀም ከእርሷ ጋራ በአንድነት ስለመኖሩ አዘነ የእግዚአብሔርም ቃል አስተምሮ የምንኩስና ልብስ አለበሳት ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት ያንንም ደሴት ትቶላት ወደ ባህሩ ተሩሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። መቶ ስምንት ሀገሮች ሲያደርስ በሀገሮቹ ባሉ አላማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላ የረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶሱንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ጋናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበረ። ከዚህም በኋላ ነፍሱም በእግዚአብሔር እጅ ሰጠ። ኤጲስቆጶስም በታላቅ ክብር ገንዞ ቀበረው። ያቺን ሴት ግን እስከ ዕረፍቷ ቀን ባለመርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ አገሩ ተሸክሞ ወስዶ ቀበላት። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘለዓለሙ አሜን። በዚችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈ። ለዚህም ቅዱስ የመፈወስና ድንቆች ታምራት የማድረግ ሀብት ተሰጥቶታል። ይኸውም ንጉዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ስጋ አንበላም ባሉት ጊዜ በላያቸው አማትቦ ርግቦችን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሰራ። ውሃው ከተራራው በታች የራቀ ነበረ። በጸለይና በእጁ በማተበ ጊዜ ስቦ ከተራራ ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው፣ ታላቅ የቋጥኝ ድንጋይ ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ አገረ ገዢ በሞተ ጊዜ በጸሎቱ አስነሳው። ደግሞም ውሃ የሚቀዳባቸው አራት እንስራዎች በአንበሳ እየጫነ በመውሰድ አስር ዓመት ያህል ኖረ። ከዚህ በኋላ ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በከበረች ጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የነቢይ አሞጽና የምርዶላ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም